ጊዜው ጥሩ አይሰማ መልካም የማይታይበት ተብሎ የተረገመ ይመስል ዕለት ዕለት ለጆሮ የሚደርሱ ዜናዎች ልብን የሚያደሙ መንፈስን የሚረብሹ መሆን ከጀመሩ ሰነባብተዋል። ሰው ሰው ላይ በዚህ ልክ እንዴት ይጨክናላስ ብለው ያስደነገጡን በርካታ አሳዛኝ ክስተቶች ሲደርሱ ተመልክተን፣ ዘግናኝ ድርጊቶችም ተፈጽመው ሰምተን እናውቃለን። ከአርባ ምንጭ ከተማ የተሰማው አስደንጋጭ ድርጊት ግን ከሁሉ የባሰ ሆኗል። ከተማዋ ምድሯ ላይ በሆነው ዘግናኝ ድርጊት ምክንያት ጨልማለች። ነዋሪዎቿ የጭካኔ ጥግ በተገለጠበት ወንጀል ልባቸው ተሰብሯል። ከቤት ከወጣ በኋላ የገባበት ጠፍቶ ሲፈለግ የቆየው የአስር ዓመት ታዳጊ ልጅ በሰቅጣጭ ሁኔታ ተገሎና አስክሬኑ ተቆራርጦ መጸዳጃ ቤት ተቀብሮ መገኘቱ ተሰምቷል። ከቅርብ ጊዜያት ወዲህ እየተሰሙ ያሉ ህጻናት ላይ እየደረሱ የሚገኙ አፈናና እገታ እንዲሁም ግድያዎች በየአካባቢው ተበራክተው መፈጸማቸው አሳሳቢ ደረጃ ላይ መድረሱ እየተነገረ ባለበት የባሰ አለ ያስባለው ይህ አስደንጋጭ ክስተት ተፈጥሯል። አይደለምና ጨክነው ሊገድሉት፣ አጥብቀው ሊያቅፉት የሚያሳሳውን ታዳጊ ከሰው ልጅ በማይጠበቅ የአውሬ ተግባር በሆነ ጭካኔ ተገሎ መገኘቱ መላ ህዝቡን ያሳዘነ ሲሆን የገዳዩ ማንነት ደግሞ ነገሩን የከፋ እንዲሆን አድርጎታል። የልጃቸው መጥፋት ያስጨነቃቸው ወላጆች በይገኛል ተስፋ እያፈላለጉት ባለበት ሰዓት እንዲህ ልብን የሚሰብር መርዶ ሰምተዋል። ለመሆኑ የተፈጠረው ምንድን ነው? በታዳጊው ልጅ ላይ የደረሰው ወንጀልስ ምን ይመስላል? መላ የከተማዋን ነዋሪ ሆ ብሎ ያስወጣው የታዳጊው ግድያ መንስኤስ ምንድን ነው? ይህን አረመናዊ ድርጊት የፈጸመው ሰው መጨረሻስ ምን ሆነ? ፖሊስ በጉዳዩ ዙሪያ ያወጣው መግለጫ ምን ይላል? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን፣ ውድ የአማርያ ቱብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ከአርባ ምንጭ ከተማ ስለተሰማው አሳዛኝ ወንጀልና ፖሊስ እባካችሁ ተጠንቀቁ ሲል ስላወጣው መግለጫ፣ እንዲሁም ስለ ገዳዩ ማንነት የተሰማውን ያልተጠበቀ መረጃ ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮውን ላይክ እና ሼር በማድረግ አብራችሁን ቆዩ። ይህ በምስሉ ላይ የሚታየው ታዳጊ ናትናኤል ማይክል ተብሎ የሚጠራ የአስር ዓመት ዕድሜ ያለው ልጅ ነው። ናትናኤል ከትናንት ዛሬ አደገልን በማለት በስስት ከሚያዩት ወላጆቹ ጋር በአርባ ምንጭ ከተማ ይኖር ነበር። ለዚህ ሁሉ መነሻ የሆነው ታሪክ የተፈጠረው ህዳር 3 ቀን 2018 ዓ.ም ነው። በዕለቱ ከትምህርት ቤት ቆይቶ የመጣው ታዳጊ ቤት ሲደርስ የወላጆቹ ቤት ተዘግቶ ያገኘዋል። በዚህ ሰዓትም በአቅራቢያው ወዳለው የአያቶቹ ቤት ያምራል። የአያቶቹ ቤትም መክሰስ ከበላ በኋላ በአርባ ምንጭ ከተማ ሼቻ ቀበሌ ዶይሳ ቀጠና በተለምዶ ሰላም ፔንሲዮን እየተባለ በሚጠራው አካባቢ ከሚገኘው የአያቶቹ ቤት ሰፈር ውስጥ አስር ሰዓት አካባቢ ሲጫወት ከታየ በኋላ ግን ከአይን ይሰወራል። ጎረቤት ሰፈር ሲፈለግ ይታጣል። ሰዓት ሰዓትን እየተኩ በሄዱ ቁጥር የቤተሰብ ጭንቀት እየበረታ ይይዙት ይጨብጡት ጠፍቶ ቢያፈላልጉትም ታዳጊውን አየው የሚል አልተገኘም። ከጊዜው መግፋት ጋር ተያይዞም በአካባቢው ብቻ መፈለግ በቂ ሆኖ አልተገኘም እና በማህበራዊ ሚዲያ ላይ እባካችሁ ልጃችንን አፋልጉን የሚል ማስታወቂያም ተነገረ። ያንን መረጃ የተመለከተ ሁሉ በሰላም ተገኝቶ ከቤ ቤተሰቡ እንዲቀላቀል እየተመኘ ባለበት ወላጆቹም የልጃቸውን ዓይን ለማየት ናፍቀው አግኝተው ከቅፋቸው ለመክተት ተስፋን ስንቀው በትኩረት እያፈላለጉት ባለበት ሰዓት ግና እጅግ አስደንጋጭ ዜና ተነገራቸው። ትናንት ረፋዱን ያ ሀገር ምድሩ አጥብቆ እየፈለገው የነበረው ልጅ የቤተሰቡ ተስፋ የሆነው ታዳጊ ተገሎና አስክሬኑ ተቆራርጦ መጸዳጃ ቤት ተቀብሮ መገኘቱ ተሰማ። ይህም ዜና ለወለዱት ቤተሰቦቹ ብቻ ሳይሆን መላ ህዝቡን ያስደነገጠ ሆኗል። ይህ አሰቃቂ ወንጀል የተፈጸመው በመምህር ሆኑ ደግሞ ነገሩን ግራ አጋቢ አድርጎታል። በአያቶቹ ግቢ ውስጥ አዲስ ተከራይ ሆኖ የገባውና ግቢ ውስጥ መኖር ከጀመረ ሳምንት እንኳን ያልሞላው ይህ ሰው እዚህ ታዳጊ ሕፃን ልጅ ላይ ይህን ጭካኔ የተሞላበት ተግባር ለመፈጸም ያነሳሳው ምንድን ነው የሚለው የብዙዎች ጥያቄ ሆኗል። ይህን አሰቃቂ ድርጊት የፈጸመው ግለሰብ በመምህርነት ሙያ የሚተዳደር መሆኑ ሲነገር ለአርባ ምንጭ ከተማ እንግዳ ነው። ከዚህ ቀደም ዊዝደም አካዳሚ በተባለ ትምህርት ቤት እያስተማረ ቢቆይም ግለሰቡ ያሳያቸው የነበሩ ተግባራት ያላማረው ትምህርት ቤቱ ከስራ እንዳባረረው ተሰምቷል። ከዛም አሁን በጭካኔ የገደለው ልጅ የሚኖርበት ግቢን ተከራይቶ መኖር ከጀመረ የሳምንት ዕድሜ እንዳልሞላው ተሰምቷል። ታዲያ ይህ ሰው ታዳጊው በጠፋበት ዕለት በአያቶቹ ግቢ ውስጥ ሲያወራው እንደነበር በግቢው የሚኖር ሌላ ተከራይ ተናግሮ ነበር። ታዳጊው ጠፍቷል ተብሎ ሰው ሁሉ ነቅሎ ወጥቶ ሲያፈላልግ በነበረበት ሰዓትም ይህ ሰው አብሮ ሲያፈላልግ ታይቷል። የታዳጊው መጥፋት በማህበራዊ ሚዲያ ከተሰራጨ በኋላ ግን ወደ ቤተሰቡ ስልክ በመደወል 50000 ብር ወደ አካውንቱ እንዲገባ መጠየቁም ታውቋል። ቤተሰብም የተጠየቀውን ብር ካስገባ በኋላ የልጁን እጁ መግባት ሲጠባበቅ ባልጠበቀው ሁኔታ እጅግ በሚያሳዝን አኳኋን ልጃቸው ሞቶ ተቆራርጦ መጸዳጃ ቤት ተጥሎ ተገኝቷል። ወንጀለኛውም ይህን አረመናዊ ድርጊት ከፈጸመ በኋላ ለማምለጥ በማሰብ ምራብ አባያ ወደ ተባለ ቦታ በእግሩ ሲሄድ መያዙ ተሰምቷል። በፖሊስ ቁጥጥር ስር ገብቶ ከተያዘም በኋላ ልጁ ላይ ስለፈጸመው ወንጀል አንድ በአንድ ዘርዝሮ ተናግሯል። ልጁን እንደ ገደለውና ቆራርጦ በመዳበሪያ ካደረገ በኋላ መጸዳጃ ቤት እንደጨመረው አስረድቷል። ለቤተሰቡ ስልክ በመደወልም በአካውንት ብር እንዲያስገቡ መጠየቁን ያመነ ሲሆን ድርጊቱን እንዴት እንደፈጸመ በማስረዳት የታዳጊውን አስክሬን ቆራርጦ ከቀበረበት መጸዳጃ ቤት ማውጣት ተችሏል። ይህን ለመስማት የከበደ አስደንጋጭ ዜና የደረሰባት አርባ ምንጭ ከተማ አዘን ከቧታል። መላ የከተማዋ ነዋሪም ሆብሎ ወጥቶ ድርጊቱን እየተቃወመ ሲሆን አፋጣኝ ፍትህ ይሰጥ ዘንድም እየተጠየቀ ነው። ከዚህ ጉዳዩ ጋር ተያይዞም ፖሊስ ስለ ጉዳዩ መግለጫ ሰጥቷል። የአርባ ምንጭ ከተማ ፖሊስ መምሪያ ለከተማዋ ማህበረሰብ የጥንቃቄ መልእክት አስተላልፏል። የአርባ ምንጭ ከተማ ፖሊስ መምሪያ አዛዥ ኮማንደር ክበበዋ ዳል በትናንትናው ዕለት ባስተላለፉት መልእክታቸው ከሰሞኑ በከተማዋ የአስር ዓመት ታዳጊ የሆነ ህጻን ላይ በተፈጸመው እገታና አሰቃቂ የግድያ ወንጀል እጅግ በጣም ዘግናኝና ጭካኔ የተሞላ ወንጀል ድርጊት ነው ሲሉም ገልጸውታል። ተጠርጣሪው ድርጊቱን ፈጽሞ ለማምለጥ ቢሞክርም ፖሊስና ማህበረሰቡ ባደረጉት ብርቱ ክትትል ተሰወረበት። በህግ ቁጥጥር ስር አውሎ ምርመራውን እያጣራ የሚገኝ ሲሆን የምርመራውን ውጤት በአጭር ጊዜ ለህዝብ ይፋ እናደርጋለን ብለዋል። የታዳጊ ናትናኤል ማይክል የግድያ ወንጀል ሰላማዊውን ህዝባችንን ያስቆጣ የከተማውንም ሆነ የአካባቢውን ህዝብ ስም ያጠለሸና ያልተለመደ ድርጊት በመሆኑ ፖሊስ በጽኑ ማውገዙን ተናግረው መሰል ወንጀል እንዳይከሰት የህግ የበላይነትና አስተማሪ የቅጣት ብይን በመስጠት ፍትህ ይረጋገጣል ብለዋል። ኮማንደር ክበበው አዳል በመልእክታቸውም ውድ የከተማችን ነዋሪዎች፣ በመኖሪያ ቤቶቻችን፣ በንግድ ድርጅቶቻችንና በመንግስታዊና መንግስታዊ ያልሆኑ ድርጅቶችና ተቋ ተቋማት በሙሉ ለግለሰብ ቤታችንንም ሆነ ድርጅታችንን በምናከራይበትና ሰዎችን በምንቀጥርበት ወቅት የግለሰቦችን ህጋዊ የቀበሌ ነዋሪነት ወይም ፋይዳ የዲጂታል መታወቂያ ካርድ መያዛቸውና ትክክለኛ አድራሻቸውንና የመጡበትን ምክንያት የሚሰሩበትን ተቋም ወይም ድርጅትን ማጣራት እንዲሁም ህጋዊ ተያዥ መኖሩን በማረጋገጥ ማከራየት ይገባናል ሲሉ ጥብቅ ማሳሰቢያ አስተላልፈዋል። በመጨረሻም በታዳጊ ናትራይል አሳዛኝ ሞት የተሰማንን ጥልቅ ሐዘን እየገለ ገለጽኩኝ ለወላጆቻቸው ለወዳጅ ዘመዶቻቸውና በዚህ ድርጊት ላዘናችሁ የአርባ ምንጭ ከተማ ነዋሪዎች መጽናናትን እንመኛለን ሲሉ የአርባ ምንጭ ከተማ ፖሊስ መምሪያ አዛዥ ኮማንደር ክበባው አዳል ገልጸዋል። ውድ የአማርያ ቲዩብ ቤተሰቦች እኛም አምላክ በጭካኔ የተገደለውን ታዳጊ ነፍስ ይማር እያልን ለቤተሰቦቹ መጽናናትን በመመኘት የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸርቆዩልን